ብሎ እንደ መጽሄም ማለት አይችልም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአላህ ሱብሃነሁ ወተዓላ ፍቃድ በአዲስ ቪዲዮ እና በአዲስ ርዕስ መጥቻለሁ። ግዴታ ለእናንተ ማሳየት ያለብኝ ቪዲዮ ስላለ ነው ዛሬ በዚህ ቪዲዮ የመጣሁት እንጂ፣ እጅግ በጣም ያው ጉንፋን ይዞኛል እስከሚለቀኝ ግን መጠበቅ ስላልቻልኩ ነው ቪዲዮ ለእናንተ እየቀረጽኩላችሁ ያለሁት ማለት ነው። እናንተ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረግ እንዳትረሱ። ባረከላሁ ፊኩ። ሰሞኑን ፌስቡክ ላይ ስለሆኑ ሰዎች የሆነ ጽሁፍ አነበብኩኝ። ና ጽሁፉን ላንብብላችሁና ማን ነጻፈው ደግሞ በዛው ነግራችኋለሁ። ይህንን ጽሁፍ መግቢያውን ብቻ ነው ማነብላችሁ። ወደ ውስጥ ሌሎች ነገራቶችን አነብብላችሁ፣ ምክንያቱም መግቢያው ላይ ብቻ ይህንን ጽሁፍ የጻፉትና እሱን መሰሎቹ ምን አይነት ሰዎች እንደሆኑ አሁንም ያልገባችሁ ሰዎች ትኖራላችሁ በሚል ያንን ነገር ላስረዳችሁ ነው። ምን ይላሉ መሰላችሁ? እንደ ጀማአቱ ተብሊግ አይነት የእውቀት ጸር የሆነ ፊርቃ አይቻል አውቅም፣ መሀይምነት የለየለት ደፋር ያደርጋቸዋል። ፋቲሃን አስተካክለው መቅራት ሳይችሉ ስለ ሶላት አሰጋገድ መሰረታዊ ጉዳዮች ወይም ደግሞ ሽሩጦች እንኳን በወጉ ሳያውቁ ለዓለም እናስባለን ይላሉ። እንግዲህ ይህንን ጽሁፍ የጻፈው ሳዳት ከማን ነው? ያው እኔ ስለሱ ይህንን ቪዲዮ ባልሰራ እጅግ በጣም ደስ ይለኝ ነበረ። ምክንያቱም ብዙ ቪዲዮዎችን ከዚህ በፊት ሰርቼላችሁ ምን ያህል ቀጣፊ እንደሆነ ምን ያህል ውሸታም እንደሆነና ምን ያህል የሆነ የራሱ የሆነ ሌላ ታርጌት ይዞ የመጣ ሰው እንደሆነ በግልጽ በተለያዩ ማስረጃዎች አሳይቻችሁ አብዛኞቻችሁም በደንብ ተረድታችሁ ነበር። ስለ ዳዋ ጀማ ወይም ደግሞ ስለ ተብሊጎች የሰጠው ነገር ስላለ ስለ እሱ ደግሞ የሆነ ነገር እንታውቁ ስለፈለግኩ ነው። ከዚህ በፊት የሰራሁላችሁ ቪዲዮ ላይ የምታስታውሱ ከሆነ ለእኔ የደረሰኝን ቁርአን ሲቀራ የነበረ ኦዲዮ ለእናንተ አሰምቻችሁ ነበረ። ዛሬም ላሰማችሁ እና አንድ ጥያቄ ጠይቃችኋለሁ። እንስማ። አዑዙ ቢላሂ ሚነ ሸይጧን አልረጂም

የተለያዩ ነገራቶች ሲናገር የአረብኛውን መካሪጀል ሁሩፉን አስተካክሎ አያወጣም። እሱ እየተቸ ያለው ደግሞ እናንተ መካሪጀል ሁሩፍ አታስተካክሉም፣ እናንተ ቁርአንን አስተካክላቸው አትቀሩም ቁርአንን እንኳን አስተካክላችሁ ሳትቀሩ እንዴት ምናምን አይነት ነገር ነው የቪዲዮ ላይ የለቀቀው ማለት ነውና ለራሱ መጀመሪያ ይሄንን አስተካክሏል ሆይ። እኔ አሁን እዚህ ጋር የጀማዓቱ ተብሊግን ቃሪዎች አምጥቼ ከነሱ ትበልጣለህ ሆይ ብዬ የሚገራርሙ ቃሪዎች አሉ። እነሱን ቃሪዎች ባመጣ እኔ ምን እንደሚወጡ አላውቅም። ነገር ግን አሁንም ከጀማዓቱ ተብሊግ ወይም ደግሞ ከዳዋ ጀማው ያልተረዳለ የነዚህን የወሃቢዎችን ጥፋት ያልተረዳ አለ አሁንም ድረስ ማለት ነውና፣ እነዚህ ይህን የነሳዳት ከማንን ጥፋት አሁንም ድረስ ራንድነን ምናምን የሚል ስላለ ነው ይህን ቪዲዮ ያዘጋጀውላችሁ ማለት ነው። እንደዚህ ያደረጉ ነው የወረዳችሁ፣ የዘቀጣችሁ እያደረጉ የሚያሳዩት ማለት ነው ለማህበረሰቡ። የዳዋ ጀማ ምን ያህል እንደሚለፋ ለዳዋ ምን ያህል እንደሚሰራ የሚያቀያቀዋል ገብቷቸዋል አለ። ግን እሱ ያንን ስራ ማጣጣል ብቻ አይደለም፣ ስሜ ማጥፋት ዘመቻ ቁርአን አስተካክላችሁ አትቀሩ ምናምን ምናምን ነገርና ልም ያለ የጃሂል ጀማ እንደሆነ አድርጎ ነው እያስተጋባ ያለው ማለት ነው። አሁንም ይህንን ቪዲዮ እንድሰራላቸው ያደረገኝ ነገር ምንድነው? አሁንም ድረስ ጀማቱ ተብሎ ሆኖ ለዳዋ ወጥቶ ስለ እነዚህ ሰዎች አያስጠነቅቅም። ለዛ ነው ብዙ ጊዜ እነዚህ ሰዎች ምንድነው ራሱ ዘይሮ መስጅድ ያመጣቸውና፣ ከዛ መስጅድ ዘይሮ ካመጣቸው በኋላ በኋላ እሱ ላይ ጠር ይሆኑበታል። እሱ ላይ እንደዚህ አሰብስፎ ይነሱበታል። መጀመሪያ እኮ እሱ ነው ዘይሮ ወደ መስጅድ ያመጣቸው። ከዛ በኋላ ግን እሱ ላይ አሰብስፎ መምጣታቸው አይደለም። የአላህን ሲፋ ወይም ደግሞ አላሁ ሱብሓነሁ ወተዓላ በፍጥረታት ባህሪ እንዲገልጹ የሚያደርጉት ወይም የሚቀበሉት ከሱ የሚቀበሉት እነ ማን ይሆናሉ? እነዚህ አሁን እነሱን ቁርአን አስተካክሎ አይቀርም ምናምን ምናምን እያለ ሲተች የነበረው ሰውዬ፣ አንተ ዳዋ አድርገህለት ወደ መስጂድ ያመጣህውን ሰው ተቀብሎ ሙሉ ለሙሉ ሙሸቢህ አድርጎ ወይም ደግሞ ሙጀሲም አድርጎ ይለቀዋል። ከዛም በኋላ በኋላ አንተን ራሱ ይወቅሳል። አንተ መውቀሱ በርገጠ እኔ ይውቀሰኝ ችግር የለውም ለኔ ም የሚያጎልብኝ ነገር የለም ምናም ልትለይት ይችላል። ያ አይደለም ዋናው ነገር ግን እሱ ያለህን ሲፋ የተለያዩ መሸይኾችን ተሳዳቢ ይሆናል። ልክ እንደዚህ መሸሆችን ብቻ አይደለም ፈጣሪያችንን፣ አላሁ ሱብሐነሁ ወተዓላ መሳደብ ይጀምራል ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ጥፋት ነው። ማነው ያመጣው? አንተ ወደ መስጂድ ያመጣው። ይህን ነገር እንዲሳደብ ደግሞ ያደረጉት እነሱ ከማን ተቀበሉ? ከአንተ። አንተ አስጠንቅቀህ በደንብ አድርገ ስለ እነሱ ጥፋት ነግረው ቢሆን ኖሮ ግን እንደዚህ ላይጠፋ ይችል ነበር ማለት ነው። አንተ ከአንደኛ ነገር ከራስህም ታወርዳለ ግልጽ ነው አይደለ ያንን ሀላፊነትህን ታወርዳለ ግን አሁን አንተ ላይ ራስ ላይ እንደዚህ የሆኑበህ አንተ ግን እነሱን አላስጠነቅቅም እኔ አልናገርም የምትል ከሆነ እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ምን እያለ እየሰማነ ነው። ስለዚህ ከነሱ ማስጠንቀቅ መቻል አለባችሁ። ውስጥ ገብቼ ደግሞ ባነብላችሁ ማለት ነው ፌስቡክ ላይ ለቀቀውን እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ወደ ቀጣዩ ቪዲዮ ላሳልፋችሁ። ሁኑም በተውሒድ ያደመቀው ጌታችን ያላቀው አሃድ ጀረቱን ሸቅቆ በኑር አለቅልቆ ታያር አላቋለው ተርሄጎ ቤተት መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዞ በገቡ

ላ ት ከዚህ በላይ ምን ይበል እኔ ምንም ነገር ከዚህ በኋላ ምንም አይታየኝ ማለት በዚህ ጉዳይ ላይ ከሁኖም በተውሂድ ያጀመቀው እ ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው ዝም ብሎ አንደበት ይሄን ማለት አይችልም ዝም ብሎ አእምሮም ይሄ ማሰብ አይችልም ዝም ብሎ ነገርም አይመጣለትም ብዬ ነው የማስበው ለምን መሰለህ አሁን ስለ በኦሮሚያ መጨረሻ ላይ የተናገረው ይኸው የድሮ ሰዎች እንደዚህ የጻፉትን መሸኮችን ነው የሚለውና እነዛ የጻፉትን መሸኮችን የሆነ ነገር ስትሏቸው ይሄን እንሳ ጥሩ ጥሩ ነገር የተውልንን የሆነ ነገር በሏቸው አይነት ነገር ነው እያለ ያለውና በነገራችን ላይ ይሄንን ስሰማ አንተ የተፈቀደውን ነሽዳ የሽርክ ማዕከል ያደረግከው ሰው ወደ አላህ ተመለስ ያለችው ንግግር ነው ትዝ ያለችው እና የተፈቀደውን ነሽዳ የሽርክ ማዕከል ያደረግከው ወደ አላህ ተመለስ፣ አንተ የተፈቀደው ሽዳ ወደ ሽርክ መንዙማ ያዞርከው ሰው ምናምን ያለው ሰውዬና ይሄ ሰውዬ አንድ ስለሆኑ ማለት ነው። ሁለቱም አንድ ላይ ነው የሚንቀሳቀሱትና ወዴት ነው እየተሄደ ያለው? ማለትም አንዴ የሽርክ ማዕከል ትላቸዋለህ፣ ማለትም አንዴ የሽርክ ማዕከል ናቸው ትላለህ፣ አንዳንዴ ደግሞ እንደዚህ ታሞግሳለህ፣ ምናምን እንድትታረጋለህ። ይሄ በነገራችን ላይ የኢህዋኖች ባህሪ ነው። ያው የሚያቂ ያቀዋል። እማታውቁት ከሆነ ግን እንድታውቁት ያህል ነውና ከዚህ በፊት አይታችሁታል። አላላ የተፈቀደው ነው ሽዳ የሽርክ ማዕከል ያደረግክ ሰው ሆይ ወደ አላህ ተመለስ እና ኹጥባ ላይ ነው። የተለያዩ አይነት ንግግሮች ናቸው የቀረቡበት። ልክ አሁን ባለፈው የሙፍቲ ቀብር ስነ ስርዓትና ስለ ሙፍቲ አንዳንድ የዘለሉና እጅግ በጣም ነቃፊ የሆኑ ኹጥባዎች የሰማንበት ሚንበር ላይ ነው ይሄ የተነገረው የነበረው እና አሁን ደግሞ እንደዚህ እየተደረገ ነው። በነገራችን ላይ ይሄንን የታላላቆቹን የመሸይኾቻችንን የጥበብ ልህቀትና የጥበብ ውበት የሚያቅ ነው የሚያውቀው እናንተ አንዴ ሙሽሪክ ናቸው ትላላችሁ፣ አንዴ ደግሞ የጥበብ ልቀታቸው ሀይ ነው ትላላችሁ። እንተዋወቃለን ብዙ ነገር ያላችሁን ነገር ስላለ ማለት ነው። መጀመሪያ ሲመጡ ይህን መንዙማ እያለን የሚመጣለን በኋላ ግን አሀ፣ እዚህ ጋ እኮ ግጥሟ የሽርክ ናት ይላል። ምክንያቱም ተወሱል እስቲ አና እስቲ ጋሳ ያለችበት የሆነች ነገር ካለች ማለት ነው። መሸኮች ደግሞ ብዙ ጊዜ ለተወሱላት ብቻ አንድ ኪታብ ያዘጋጃሉ። እነዚህ ይህንን ግጥም የጻፉ ታላላቅ ሊቃውንቶች ማለት ነውና እስቲ አና ያደርጋሉ፣ እስቲ ጋሳ ያደርጋሉ። ይህን ደግሞ እነሱ ምንድ ነው የሚሉት ሽርክ ነው ነው የሚሉት። ስለዚህ ኢንዳይሬክትሊ መጀመሪያ ሙሽሪክ ያላቸውን ደግሞ እንደዚህ ጥሩ ነገር ሲጽፉ ደግሞ አሞግሷቸው እንጂ እያሉ ደግሞ እንደዚህ ይላሉ። እና በነገራችን ላይ የያዝኳቸው እጅግ በጣም በርካታ ቪዲዮዎች ነበሩ፣ ግን ከያዘኝ ጉንፋን ጋር ለዛሬ ይበቃናል። በቀጣይ ቪዲዮ ደግሞ በአላህ ፍቃድ